ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ከገባች ወዲህ በተለያዩ ዘርፎች ላይ ውጤቶችን እያመጣች ትገኛለች። ከታዩ ውጤቶች መካከልም የውጭ ቀጥተኛ ኢንቨስትመንትን በስፋት በመሳብ እና በሀገር ውስጥ የማምረት አቅምን የፈጠረችባቸው እንደ ኤሌክትሪክ ተሽከርካሪ መኪኖች ይነሳሉ። የዚህ ተጠቃሚ በመሆን እንደ ቻይናው ጂኤሲ ኩባንያ ያሉ ኤሌክትሪክ ተሽከርካሪ ምርቶችን በሁዋጃን ኢንዱስትሪ በኩል ከሰሞኑን ገበያውን ተቀላቅለዋል። የተፈጠረው ምቹ ሁኔታን ማቅረብን ብቻ ሳይሆን ማምረትንም እንዲያቅዱ ያደረጋቸው ነው። የጂኤሲ ዋና ኃላፊ ከኢንቨስትመንት ኮሚሽንና ከትራንስፖርት ሚኒስቴር ኃላፊዎች ጋር ተወያይተዋል። ጂኤሲ አሁን በኢትዮጵያ የተፈጠረውን ምቹ ምህዳር በመጠቀም የመኪና ማምረቻ ፋብሪካውን እዚህ ኢትዮጵያ ውስጥ መክፈት ይፈልጋል። ይህም መሰረታችንን ኢትዮጵያ ላይ በማድረግ በምርታችን ምስራቅ አፍሪካንም ሆነ መላው አፍሪካን መድረስ የሚያስችለን ነው። ይህ ሀገራዊ ፍላጎትን ለማሟላት የተደረጉ ጥረቶች ውጤት ስለመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ይገልጻል። ለዚህ ሳቢ የፖሊሲ ማዕቀፎችን የማዘጋጀቱ ጥረት ከውጭ ከማስገባት ወደ ማምረት እንዲሸጋገሩ የሚያበረታታ ሆኖ ቀርበዋል። በተለይ ኤሌክትሪክ መኪናዎች ላይ መንግስት የሰጠ ያለው የመበረታቻ የፖሊሲ መበረታቻዎች ከፍተኛ ናቸው። በተለይ እዚህ ሀገር የሚገጠጠሙ እዚህ ሀገር ላይ ሙሉ በሙሉ እዚህ የሚገጠጠም ከሆነ ኤግዚምት ተደርጓል ማለት ነው ምንም አይነት ታክስ አይከፍሉበትም። ፈስ ቻርጅር ላይ ደግሞ የሚሰመሩ ከሆነ ምንም ታክስ አይከፍሉም ማለት ነው። ሁለተኛ ደግሞ ሙሉ በሙሉ ተገጣጥሞ የሚገቡም ከሆነ ከስተም 5% ብቻ ነው የሚከፍሉት። ይሄኛውም ዳን ኢንሴንቲቭ ፓኬጅም እንዲታገዝ ለማድረግ በቅርቡ የተጠደቀ አገር አቀፍ የኤሌክትሪክ መኪኖች ትግብራን ስትራቴጂ አለ። በዛ ስትራቴጂ ላይ ሰፊ የኢንሴንቲቭ ማቀፎችን ለመስጠት ፋይናንሻሊም ዳን የሆኑ መላሾችን ለመስጠት ሰፊ ስኮፖች አስቀምጠናል ማለት ነው። ፌዴራል ላይ ብቻ 18 ስቴክሆልደሮች ያለው ስትራቴጂ ነው። በዚህ የተነሳ በርካታዎች መዋል ነዋያቸውን እንዲያፈሱ የማድረጉ ጥረት አሁንም ውጤት እያመጣ ነው። ይህም በ10 ዓመት ውስጥ ለማሟላት የተያዘውን እቅድ አስቀድሞ ለማጠናቀቅ የሚያስችል ምህዳርን እየፈጠረ መጥቷል። ሌሎችንም ደግሞ አቅም ያላቸው የኢቪ ላይ የሚሰሩ ተቋማት ወደ ሀገራችን እንዲመጡና መዋል ነዋያቸው እንዲያፈሱ ለማድረግ ሰፊ ስኮፕ ይዘን ነው እየሄድን ያለ ነው። ግራውንድ ላይም በ10 ዓመት ውስጥ 500 ሺህ ኤሌክትሪክ መኪኖችን ነው ለማድረስ ሲያሰብ ነው። አሁን ላይ ከ100 ሺህ በላይ ከ110 ሺህ በላይ የኤሌክትሪክ ተሽከርካሪዎች አሉ። ከሁለት እግር ጀምሮ እስከ ሲቲ ባስ ድረስ አሉ ማለት ነው። እስከ ሲቲ ባስ ድረስ ደግሞ ሀገራችን ውስጥ የሚገጣጥሙ ተቋማት አሉ። እነዚህም ኔክስት ስኬዲና ስኬዲ ላይ ስኬዲና ስኬዲ ላይ ይገባሉ ብለን ነው የምናስበው። ኤሌክትሪክ ተሽከርካሪዎችን በኢትዮጵያ ለማምረት የሚያስችል ብቁ አቅም ስለመፈጠሩም ማሳያዎች አሉ። ይህም የሃይድሮኤሌክትሪክ አቅምን የማጠናከር ሂደትና ግባቶችን በውስጥ የማምረቱ እንቅስቃሴ ጉልበት እንደሚሆናቸው አልሚዎች ያነሳሉ።

ኢትዮጵያ ባላት የሃይድሮ ፓወር አቅሟ ታዋቂ ሀገር ነች። የኤሌክትሪክ ተሽከርካሪዎች ተጠቃሚነት ደግሞ ይህንንና የከሰል ድንጋይ ምርትን ይፈልጋል። መንግሥት አሁን ላይ በፖሊሲ በማስደገፍ የከሰል ድንጋይ ምርትን ከውጭ ከማስገባት ይልቅ በሀገር ውስጥ ማምረትን እያበረታታ መሆኑ ትክክለኛ ምርጫ ነው። ኢትዮጵያ የኤሌክትሪክ ተሽከርካሪን ከሚጠቀሙ ቀዳሚ ሀገራት ተርታ እየተሰለፈች የማምረቻ ማዕከልም እየሆነች ትገኛለች። እኔ ለኢትዮጵያ መንግሥት ያለኝ መልእክት፣ ለግሪን ሞቢሊቲ የጀመረችውን ድጋፎች አጠናክሮ እንዲቀጥል ነው። ቱሽን ያጠቃቀሙን ሁኔታ ጤናማ ለማድረግ ከሚያስፈልጉ ግብአቶች ውስጥ የባትሪ ጉዳይ ግብአቱ በሀገር ውስጥ በመኖሩ የመፍትሄ አማራጮች ላይ እየተሰራ ስለመሆኑም ተመላክቷል። ለመኪናው ትልቁ ፓርት ባትሪ ነው። ለባትሪ የሚሆን ግብአትም አላት ኢትዮጵያ። ይህንንም ነው ኮሚኒኬት እያደረግነው ያለ ነው። ማበረታቻዎች አሉ። የመንግስት ኮሚትመንት አለ። ከኢንዱስትሪ ፓርኮች ጋርም በማስተሳሰር ክላስተር አፕሮች የተከተለ የቫሉዩ ቼን ሪሰርች ዲቨሎፕመንት እና አምራች ላይ ደግሞ ቫሉዩ ቼን ላይ በሰፊው እንዲሰራ እና ፎሬን ዳይሬክት ኢንቨስትመንት ለመሳብ ሰፊ ጥረት ነው እያደረግን ያለን። ለዘርፉ የሚደረገው ሁለንተናዊ ድጋፍ ተጠናክሮ እንደሚቀጥልም ተመላክቷል።